ቻችን እንዴት ናችሁ? እኛ አደናለን እግዚአብሔር ይመስገን። ከሀገር ውጭም ከሀገር ውስጥም ያላችሁ ሁላችሁም ቤተሰቦቻችን ደህና አንዱ ናችሁ፣ ትልቅ ተስፋ አለን። እንግዲህ ዛሬ ከእህቴ ጋር መጥቻለሁ። ከመንቴ ጋር ይስተካከልልኝ፣ ይቅርታ፣ ከመንታ እህቴ ጋር መጥቻለሁኝ። ተንኮለኛ አንዳችን ረጋ ስንል አንዳችን ደግሞ ተንኮል፣ ተንኮለኛ ናት በጣም። ቤተሰብ ሁላችሁ ነው ሰላም ብያለሁ። የሁላችን ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝስት ይበልልን። ያው እንግዲህ ሁላችሁም ማለት በቃ እንችላለን። ብድር መመለስ ግዴታ ነው። ያው ብድሩን የማይመልስ ልጅ አይወለድ ስለሚባል ለምን ተወለሽ ምናምን ብዬ ፋሚሊ ጓን እንዲልልኝ ስለማልፍ ዛሬ ሲስተርን እንግዲህ ተባበሪ ብዬ በፈርስ በእግር አሯርጬ ጠርቻታለሁ። ጆሲ እንግዲህ እንደሆነ የምር በቃ በጣም አስከፍቷታል። የምር ነው እንቤን እኮ ያስመጣ ማለት የሆነ ማንም ሰው እኮ ምንም ቢልሽ ኖርማል ነገር ነው፣ ችግር የለውም ግን፣ ለመጀመሪያ ጊዜ የሆነ ሲሆን ያስደነግጥሻል። ገባ? እኔ ለመጀመሪያ ጊዜ የሆነ ሲሆን ነገር ሲልሽ ድንብር ነው በጣም። እና እኔ ደግሞ ፕራንክ ቢሆን ይነግረኛል ሚል ነበር ሀሳቤ ነበር። ፕራንክ ቢሆን ይነግረኝ ነበረ። ፕራንክ ነው ይምሩና፣ እዛ ጋ ያው ነገር ሌላ ነው

ያሰብሽ ምን ነው? ምንድን እንዳልተገናኘ ነው የምናስመስለው ማለት ነው? ሆ የሆነ በቃ እኔ ከገባሁኝ በኋላ ስለአንተ በጣም ብዙ ነገሮችን አውቅ ያለው፣ ከሴት ጋር በተያያዘ ነገር እናደርጓለን። በቃ አንተ ለሰማት ሆን አሰውነክ በቃ ሴት ልጅ ሆና ደግሞ እኔም ሴት ልጅ ነኝ፣ እሷ ስትጎዳ ማየት አልፈልግም። ደግሞ አንተ ከብዙ ሴቶች ጋር ይህን ነገር በውስጥ እናጣረዋለን። ጆ በውስጥ መስመር ታወራናለክ፣ እንፈተዋለን። እና ደግሞ የምር እንዳይመስልሽ ታይቲቲ፣ እኔ አላቆም አላቆም ስልሽ እንደዚህ ያደርጋል አያ

ማ ማንቲ ካለ እሱ እኮ አልንቀሳቀስም። ማለቲ እንዲ ካለ እሱማ እንደ አ በኋላ ሊመታ ቢያስብ ጋሻ ነው የሚሆነን፣ አያሳስበንም። አዎ ቀድሜ የሆነ ነገር ሲባል አራ ይተባበራል። አይ ተማመንበታል። ስለሚተባበረ ምን እናደርጋለን? ልክ

አይመ ወደ ቦሌ አካባቢ ነው። እሺ፣ አሁን ቶሎ ብለህ ልትመጣ ትችላለህ? ቴክስ አርግላለሁ ያለውበትን ቦታ ምንም ማለንኩም። ጆሲ በቃ እና ማውራት ያለብን ነገር ስላለ ነው። ማለት በቃ አሁን በስልክ ልነግርህ አልችልም። ቶሎ ነው በቃ። አዎ ደህና ነኝ። ና ማልቀሽ እንደታይ እኔ እየፈራሁኝ ነው እኔ እየፈራሁኝ ነው። በየ እኔ እኔ የለሁበትም ቤዛ ናት። ያ ሁሉም በዚህ አጋጣሚ ያ ሁሉም የጠንሳሽ እኔ ነኝና ቤዛ ናት። እሷ ምንም ያጠፋችሁ ነገር የለም። በዚህ በዚህ ምንም እንዳትላት። ስታየው ትረዳኛል። አስገድዳኝ ነው አለ መጨከን መጨከን ፈልጋ ነበር ግን መጨከን አውቀቷት መጨከንም አልቻልኩም። በህቴ እንዴት እጨክናለሁ እኔ ፕራንክ ማድረግ ነው እወዳለሁ፣ ደስ ይለኛል። እኔ ተባባሪ መሆን ደግሞ ውስጤ ነው ብለሽ ቃስ ነው። እዲ ምንም ማረግ አይቻልም። አይ እንትን ነው ኖርማል ነው። ባንድ ቀን የምንፈተው ፈተው ነገር እኮ ፍራንክ ሳደር ነው እንጂ የሚያስጠላው ባንድ ቀን የምንፈተው ነገር ከሆነ ነው ኢንጆይ ለማድረግ መጠቀም ነው በቃ ምን እንዝናናበት። ያው የማይደረጉ ነገሮች አሉ። እቺ ደግሞ ሲምፕል ነገር ስለሆነች ይሄን ያህልም ማረጋ እና ያውና በቃ ማለት ከፍተኛ ማድረጉ የእኛ ፋንታ ነው። ዝቅተኛ ማድረጋችን ሩጣለሁ ልውጥ ምናምን ጊዜ ሳረገው ማለት ነው። የቆመ ጅል ነው የሮጣ ብሏል ተከተል መሮጥ ልጅ አንድም ቆሞ ሲጋፈጥ፣ አንድም ደግሞ ሲሮጥ ነው። ከተል ሻሎኒ ችግር የለውም። በቃ አሁን እንደዛ አድርገን ሲመጣ ቤተሰቦቻችን በኃይለኛው ኩስትር ብለን ሁላችንም በይ ምን ምንስ ችግር የለውም። በቃ እኔ አሁን ወስኛለሁ። በቃ በቃ ከዛ በኋላ በቃ እናደርገዋለን፣ እናሳካዋለን። ቤተሰብ መጣ

ሰራችሁ እንዴ አይ ነው ዝቅ ማድረግ አይደለም። ስራ እየሰራሁ ነው ስራ እያወራችሁ ነው በስትክል ምጣደም ጣጥኩ ነው አዎ። ሲቀጥል ደግሞ ያው የእናንተን ነገር ቤተሰቦቻችሁ ያውቃሉ አይደለም? ማለት ምንም ነገር ስታደርጉ ፋሚሊዎቻችሁ አሉ። ሶ ይሄንን ነገር ነገር ነገርኳስ ስነግራት እኔ ብቻ ማወቅ የለብኝ ማለት ሁሉም ሰው ማወቅ ያለበት ነገር ነው ማወቅ ያለበት ነገር ስለሆነ እኔ ሁሉም ነገር እናገራለሁ። ባይዘይ እኔ እንትን ማለት የምችል ሰው አይደለም። አልደብቅም፣ ምዳብቅ

ማለት እያው ሮስ ነው ስለ ልነግራችሁ ሁላችሁም እንድትሰሙ ብቼ እንደዚህ ማድረግ ስለማልፈልግ ነው። ስለ ጆሲ በጣም እኔ እንጃ እኔ ሲጀመር እኔ ጥሩ ሰው ነው ኖ አይ ቢዚ ምናም ሳይሆን ጥሩ ሰው ነው ብለህ ነው አንተ አስተዋወቅኝ። እኔ አሁን አንተ ላይ ልፈርድብህ ምናም ሳይሆን በዚህ ልክ ሴት ልጅ ላይ እኔም ሴት ነኝ የሆነ ሰው እኔ ላይ ምን እንደሚያደርግ አይታወቅም። ና በዚህ ልክ ሰላይ ሲጀመር ልጅቷ በጣም የምታሳሳ ልጅ ናት። እንዴት ነው? አይደለም ለሱ ነው አንተ ነው እንዴት ነው የምታውቀው? ነገር ካለ ምን ሚማለት? ምን አርጎ ነው ምን አርጎ ነው ማለት? በጣም እኔ እንጃ። ስልክ ይ አትስ የምታሳዝብ ልጅ ናት ማለት ሆነ እንዴት አብሯት እየሰራ አያሉ ጃቸደስ የሚል ቆይ፣ ዝም በላባት። ሲጀመር እንዲህ የሚያሳስሱ ሰዎች ናቸው፣ ሲታዩ ደስ ይላሉ። ግን ሶሻል ሚዲያ እንዲህ ማስመሰል ነው ወይ? እንደዚህ እያስመሰሉ እይ ማሽ አረጋሉ። በጣም ደስ የሚሉኝ ነበር፣ ግን እኔ ጆ እንደዚያ ነሳ አይመስለኝም ነበረ። ኖ ሲጀመር መጠንቀቅ አለባት። ሁሉ ነገሩን እኮ ታውቃለች። ከእነ መርዞ አታውቅም። ሲጀመር አታውቅም ስልሽ እንዴት ነው ወንድልሽ? ሆነ አንተ እሷ ሌላ ሴት ነው። ሌላ ሴት እንዴት ነው እሷ እሷን እያዋራት ከሌላ ሴት ጋር እንዴት ነው የምትሆነው? እኔ ማንም ጋር ከማንም ጋር ይሆናል ይችላል። እኔ ጠራሁህ እንድታግዘኝ አይደለም

ነው አንቺ የሆነ ነገር በፈጣሪ አይኗን እያየክ ለሷ መልስላት። ለኛ እኮ አይደለም። እስቲ አይኗን እያየህ ለሷ እኔ መናገር ከነበረ ተናግራት ነበር።

ከጁ ጋር እንድትሆን ማለት እንደ ሴት ውሳኔዋ እኔ አልወስንላትም። ለሷ ግን እያየሁ እንድትጎዳ አልፈለግም፣ ጨራሽ ምንም ነገር ቢሆን። ሌላ የመጣሁት እዚህ ጋር ካሜራ የሚያስቀምጥኩት ከዚህ በኋላ ነገር አላውቅም ነበር እኔ ጅማሬክም ማስተካከል ነገር ምንም ከሴት ጋር አትሆንም ትሆናለህ። የቲክቶክ ቪዲዮ በምን ሰራው ነው? አረብ እግዚአብሔር ካለ አይደለም። እያሳየሁት ነው እኮ ይሄ የመጀመሪያው አሉ ቲክቶክ ቪዲዮ አብራ የምትሠሪው። ይቺን ግን ከነጭራሹ አላውቃትም ምን እና ከማታ ከሴት ጋር የተመጣ ፎቶ ፎቶ ምን አላውቃትም። እራሴ ድንግጫ አሁን ሲጀመር እኮ። አሁን እንድትከራከሩ አይደለም የጠሯችሁ። ሰሌሌ እኔ የፈለኩት አንደኛ ሰሌ እንድትጎዳ አልፈልግም። ሲቀጥል ደግሞ ጆ እንድታምን እፈልጋለሁ። ያጠፋውን ጥፋት አምነህ እሷን ይቅርታ በለህ በቃ እሷም ላይፋን ትኑር ህይወቷን አትበጥብጥባት ህይወቷን አታበላሽባት

እሱንም ልክዳት ነው ያቀላል ብለህ የጀመርከው ሺሻ ሲጀምር፣ ልጁ እንደዚህ አይደለም። በካሜራ ሰማሁሽ። በካሜራ ሁሉንም ነገር ማወቅ የነበረብሽ መጀመሪያ ነበረብሽ

እስቲ አይንህ ምንድን ነው? ነው የት ነው ሶፊት አይደለም። እስቲ አይንክ ምንድን ነው? አይኑ እሺ፣ ምንድን ነው? እንደዚህ ነው። አይ እኔ አልዋሽም፣ እኔ አልዋሽም። እግዚአብሔርን ቤተሰብ ሱስ ካለበት

እመቤቴን እያው ጥርስ ምንድን ነው እሺ እዩ ጥርሱን እዩ ጥርሱን አይ ካሜራው ምንም ያጠራል አያስታውቅም ካሜራው አያስታውቅም ማን ነው ሌባላ አመሉ ዳቦ ይሳል

አይኑ ሲጀመር ማለት ነው። ይህ ነገር የደረሰው በእህት ቢሆን ማርክ እህት አለ ታውቃለህ። ካ እህት ለእንደዚህ ዓይነት ነገር ሰው ያለ ነገር እኮ ታውቃለች። ነው ነው ነገር በደንብ ትቀራረባላችሁ፣ በደንብ ታወራላችሁ ማለት ምን የምትደባበቁት ነገር ያለ አይመስለኝም።

ወይኔ እኔ ራሱ እኮ እዚሁ እኮ በቃ እንትን ልል ነው እኮ፣ አዞረው ሊደፋን ነው። አለመረዳት እኮ አይደለም እኮ ጆሲ፣ እኔ በቃ ኑና አለያዩ በቃ። እንደ ለምንድን ነው አታወራኝ? በቃ ልታምንልኝ ፍቃደኛ ካልሆንክ በስተቀር ምንድን ነው እሺ፣ ልታምን ፍቃደኛ ካልሆንክ፣ የእሷ መብት እኮ ነው፣ እንደ ፈለገች ማድረግ ትችላለች። እባክህ ቤዛ፣ እያወራች ነገር ልክ ነው።

ቤተሰቦችን ፊት እናንተ ፊት ወስኝ ያለው በቃ እኔ ከዚህ በኋላ ከሱ ጋር አልሆንም፣ አልሰራም። ምንም ጓደኝነታችን የሚቀርበው ለምንድን ነው እናንተ ጊዜ ተጓጫችሁ ያላችሁት። ስለዚህ በቃ አንቺ ከሱ ጋር መጣላት የለብሽም።

አይፈረቅም ከዚህ በኋላ ሲጀመር፣ እና ችግር የለም እኛ ሌላ ላንቺ የሚመጥን ሌላ ሰው እንፈልጋለን። አንፈልገም። አንቺ የምን አገናኝ ነሽ? በእግዚአብሔር አይደለ ከኛ አልፎ ሌላ ሰው ተጣላ። በቃ ምንም ከዚህ በላይ ምንም። እሺ፣ ተረጋጉ። ቢያንስ እናንተ ቆይ፣ ምንድነው ችግሩ? ምንድነው ችግሩ?

እኔ ሲጀመራቸው ይታቀኛልሽ እኔ ዝም። ሲጀመር ባንተ ባለማወቅ ደስተኛ ነኝ። ሰው ሲታገሳችሁ መስማት አለባችሁ እንዴ! እኔ ባላደረኩት ነገር ሰሜን አታጥፉ፣ ጭራሽ ሶሻል ሚዲያ ላይ ወጣችሁ። ስለዚህ መጥፎ ነገር ለመናገር አትሞክሩ ሰው እንደሌለብኝ ማንም ያውቃል። አንቺም ታውቂያለሽ፣ እሱም ያውቃል፣ ሁሉም ያውቃል። ሲጀመር አንቺ አታቂኝም። አንድ ቀን ያየሽም በአንድ ቀን ስለኔ እኔን እኔ ሲጀመር አንድ ነገር አታውሪ ስለኔ ለሷ ካዘንሽ በቃ እኔ ታግሻቸዋለሁ። ከዚህ በኋላ ምንም የሌለበትን ሰው መታ ክዚ በግልጽ ሱስ አለበት። ከሴት ጋር እንደዚህ ሴት ያበዛል ሴት ከዛ ቤት ነው የምውለው ከዛ ስራ ነው እኔ

አረለም ቆይ፣ ሲጀመር አንቺ የታውቀሽ ነው ስለኔ፣ አለበት ነው ያስ መጥፎ ነገር የምትይው እንዴ? እሷ ወራቱ ስለተናገረ ዝም በቃ ነው። በህይወት የምጠላው ነገር የሌለብኝ ነገር የሚያወራ ሰው። ታገስኳችሁ እስካሁን

እና ውድ ቤተሰቦቻችን የዛሬ ቪዲዮ ይህን ይመስል ነበረ። ስለ ተከታተላችሁን እናመሰግናለን። ቀጣይ ባበደ ቪዲዮ እስከሚመጣላችሁ እንወዳችኋለን።